ሱረቱል ካህፍ የዓለም መጨረሻ እየቀረበ ሲመጣ ከፈተናዎች ለመጠበቅ የሚያግዙ አራት ሚስጥሮችን ይዛለች። በተለይ አራተኛው ብዙዎቻችን የምንፈተንበት ነው። አንደኛ፣ እየተፈተንክ ያለሁ በዲንህ ነው። አላህ ስብሓነሁ ወተዓላ እንዲህ ይላል፣ ወስቢር ነፍሰከ መዐ ለዚነ የድዑነ ረበሁም፣ ጌታቸውን ከሚጠሩ ሰዎች ጋር ትዕግስት አድርገህ ተቀመጥ። መፍትሄው በዲናቸው ጠንካራ የሆኑ መልካም ጓደኞችን ያዝ። ሁለተኛ፣ እየተፈተንክ ያለሁ በእውቀትህ ነው። እውቀት አለህ ግን ኩራተኛ ነህ።

በመስታወት ላይ ነቢዩ ሰለላሁ አለይሂ ወሰለም ውብ መልካቸውን ሲመለከቱ አላሁማ ሐሲን ኸሉቂ ከማ ሐሰን ተኸልቂ ይሉ ነበር። የአላህ ውጫዊ አፈጣጠሪን እንዳሳምርከው ስነ ምግባሬን እማሳምርልኝ። ዑለማዎች ይህንን ዱዓ ወደ መስታወት ስንመለከት እንድንቀረው ይጠቁማሉ። ኢማሙ አሕመድና ኢማም አልበይሐቂ የዘገቡት ዱዓ ነው። ታዲያ የስነ ምግባር ማማ ላይ የተቀመጡት አላህ ራሱ ወኢነከ ለዓላ ክሉቅን ዓዚም ብሎ መልካም ስነ ምግባራቸውን ያወደሰላቸው ነቢይ ስነ ምግባርን እጠይቀሃለው ካሉ በመጥፎ ባህርያት የተተበተብ ነው፣ እኛ ከማንም በላይ ስነ ምግባርን መለመን ይኖርብናል። ያውም በዚህ ዘመን የሰዎችን ሃይማኖት ያለ ስነ ስርዓት መንቀፍ እውቀት በሆነበት ጎራ መድቦ ስድቦችን መወራወር፣ ብዙ አውርቶ ትንሽ መስራት የትልቅነት መገለጫ በሆኑበት ዘመን ነቢያችን ሰለላሁ አለይሂ ወሰለም በአንድ ሀዲሳቸው እቺ ስነ ምግባር ቱዚቡ ዙኑብ ከማ ቱዚቡ ሸምሱል ጀሊድ ይላሉ። ፀሐይ በረዶን እንደምታቀልጠው እሷም ወንጀሎችን ታብሳለች። መልካም ስነ ምግባር በጨለማው የቀብር ቤታችን ብርሃንና አጫዋች የሚሆንን፣ በጭንቁ የቅያም ዕለት ሚዛን የሚደፋልንም በነቢያችን ሰለላሁ አለይሂ ወሰለም አንደበት መልካም ስብዕና ነው። አላህ በምላስ ላይ ብቻ የተቀመጠን እውቀትንና ብዙ መናገርን ለብዙ ሰዎች ይሰጣቸዋል። መልካም ስነ ምግባርን፣ ጥሩ ባህሪን ግን ለወደዳቸው ላቀረባቸው ባሪያዎቹ እንጂ ለማንም አይሰጥ። በነቢያዊ ሙሐመዳዊ ባህርያት ካሳመራቸው ውድ ባሮቹ ያድርገን። አላሁመ ሰሊ ወሰሊም ዓላ ሰይዲና ሙሐመድ ወዓላ አሊ ሙሐመድ። የእኽዋን የሓበሻ ቀጠሮ ማ ድራካ የሓበሻ ቀጠሮ ሃ ልቀጠሮ ሙሰው ያለያያል፣ አገራት ያለያያል፣ ክድብ ችግር

ሰላም፣ አለይኩም ለሴቶች አንድ መልእክት። አምስት ወቅት ሰላት መስጊድ ሄዶ የመስገድ ግዴታ የለባችሁም፣ እንጅኮ ሰላትን በወቅቱ የመስገድ ግዴታ አለባችሁ። አብዛኞቻችሁ እየዘነጋችሁት ነውና ላስታውሳችሁ ብዬ ነው። هذا خلق الله فأروني ماذا خلق እንኳን ባሳካቸው ትላልቅ ስኬቶች ላይ በደረስክባቸው ትላልቅ ደረጃዎች ላይ ይቅርና ገና ለትልቅ ደረጃ ለመድረስ በምታስባቸው ገና በሀሳቦች ላይ ብቻ እራሱ ምቀኛ ብዙ በእዚያም ነው። ነብይላህ ያዕቁብ ዐለይሂ ሰላም ለልጃቸው ነብይላህ ዩሱፍ ዐለይሂ ሰላም ለተኽሱሱ ሩእያከ ዐለ ኢኽወቲክ፣ ህልምህን ለወንድሞችህ እንዳትናገር ለወንድሞችህ እንኳን እንዳትናገር ነው ያሉት። ስለዚህ አትቀርም። በዚች ዓለም ለመጨረሻ ጊዜ ለቀናት ስንሰናበታት፣ ዱንያ ለሰው ልጅ አንድ ውለታ ትውላለች። ቤቱም ፎሎ አድርጉት፣ ቪዲዮ ሼር፣ ኮፕሊንክ ፖስት፣ ዲዩቲ ያደርጋችሁ ሙሉ ጊዜያቸው ለዚች ዓለም ብቻ ያደረጉ ሰዎች ጋር እንድታደርሱልኝ በትህትና እጠይቃለሁ። አሁ በዚች ዓለም ስትኖር ሰባ ሰማንያ ዓመት አንድም ቀን ሰለቸኝ ደከመኝ ሳትል ለዱኒያ ለፍተህላት ሊሆን ይችላል። እዚች ምድር ግን ስትሰናበት የምትወለልህ ውለታ ሶስት ፍሬ ብታስጨርቅ አውራህን መሸፈኛ ብቻ ነው የምትሰጥህ ምድር በምታየው ልክ ውሃ አፍልቃ ጭቃብ ክታት ትጠብቃለች። ይህንን ዕድሜ ልክ ስትለፋላቸው የነበሩ ቤተሰቦችህ አይናቸው ያየው አስገብተው በዚህ ያስተኛዋል። አዎ እችን ዱኒያ ሰባ ሰማንያ ዓመት ለፍተህ ስትሰናበታት የምሰጥህ ሰውስ ፍሬ ብጣሽ ጨርቅ ናት። እንደዚህ የሆነ ለፍተህ የገዛኸው መኪና የሚያመጣህ እዚህ ድረስ ብቻ ነው። የገነባኸው ህንፃ ሌላ ይኖርበታል። የገዛኸው መኪና ሌላ ይነዳዋል። ባለቤትህ ሌላ ግብታለች። ልጆችን በራሳቸው ሀጃ ሄደዋል። አንተ ግን ብቻ ቀርተዋል። ወንድምና እህቶች ምናልባት ይህ ቪዲዮ ከደረሳችሁ እድለኞች ናችሁ። ተጠቀሙበት። ነግበኔ ነው። እንደፈለግን እንደዘለልን አንቀርም። አንድ ቀን እዚህ ቦታ ላይ እንመጣለን በድጋሚ ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት አድርጉት። የአላህ ሰላም እና ዘነት ከእናንተ ጋር ይሁን። አላህ እዚህ ቦታ ላይ ስንመጣ ተደስተን የምንመጣ ሰዎች አላህ አድርገን። አንዳንዴ በጣም ወደ አላህ እንቀርባለን። ሐረም ስንሆን ያለውን ነገር ተመልከቱት። ሁሉ ነገር በመቶ ሺህ ነው የሚባዛው። በቃ አላህ Subhanahu Wa Ta'ala በጣም በቅርበት ነው የምናወራው። እዛ ነቢያችን ጋር ሰለላሁ ዐለይሂ ወሰለም እዚ ሐረማቸው ላይ መዲናቸው፣ ቀብራቸው አካባቢ የምንሆነው ነገር ታውቃላችሁ? ያሳጠናል የምንሆነው ነገር አናውቀውም፣ አይደለ ሰላዋት እንላለን፣ በትዝታ እንሮጣለን፣ ሳምቲንግ ሳምቲንግ እንደዚህ ብዙ ነገሮች አሉት። አማ ግን ወጣ ስንል ደግሞ ተመሳሳይ ማለት ነው፣ ትንሽ ወደ መዘናጋት ውስጥ አን ይገባል የሰው ልጅ። ይሄ የሰው ልጅ ጠቢዓ ነው። ስለዚህ ሰዓተ ወሰዓ ማለት አንዳንዴ ዘና ማለት ፈታ ማለት፣ አንዳንዴ ጠበቅ ማድረግ ያስፈልጋል። ገብታችኋል? ዛትስ ዋይ ረመዳን የመጣው ረመዳን ውስጥ ሲሪየስሊ ነው አላህን የምናመልከው

ቆይ እንዲጨከን ይሄንን ሰው ላይ ትደፋለህ እና ቃለን እኮ ጉንፋን ሲያመህ ሶስት ቀን አራት ቀን እንደምተኛ፣ ይሄንን ሰው ላይ ለመድፋት ግን አንደኛ፣ አሁንማ ሰው ሁሉ እንደቀላል እንትና ላይ ኳሲር ተደፋባት ሲባል አረንዶም የሷ ኖርማል ነው የባለፈው አንብትያት እስችማ ኖርማል ነው ምናምን። ይገርማል። አላህ ልቦና ይስጠን። ለማንኛው ሰው አላህ ያርገን፣ ሰው ያርገን ትላላችሁ። ኡስታዝ ምን ማለት ነው? ሰው ማለት ነው ሰሌ አለልሀቢብ ቀልበኬጢ ሰው ማለት ሸር ማያቅሰው፣ አይታል ለሰው ተንኮል የማያቅሰው ምቀኝነት ማያቅሰው፣ ከአፉ ኸይር የሚፈስ ሰው፣ ቀልቡ ሰሊም የሆነ ሰው፣ ይሄ ሰው ነው። አዛ የሚያርግ ይሄማ ጊንጥና እባብ እኮ ነው። ያሉት ኪታብ ላይ ሰዎች በሶስት ይከፈላሉ። አንደኛው ምርጦቹ ናቸው። እንደ መላእክት ደረጃ ላይ ያለ ሰው ነው። ማነው ስትለው ይሄ?